ሰላም ጤና ይስጥልኝ። እንደምናላችሁ የተወደዳችሁ የቀለም ቤተሰቦች ለዚህ ሰዓት የመራረጥናቸውን ሰበር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ ሲሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሸር እና ኮሜንት ማድረግ እንዳትረሱ። አሁን ወደ ዕለቱ ሰበር ዜና እናልፋለን። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩት የስፖርት አወራራጅ ድርጅቶች ባለቤቶች እና ተባባሪዎቻቸው በቁጥጥር ስር ውለዋል። የብሔራዊ መረጃና ደህንነት አገልግሎት መግለጫ እንዳመለከተው የስፖርት አወራራጅ ማለትም ቤቲንግ ድርጅቶች እና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይቷል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ስስትር አማካይነት በህገ ወጥ ድርጊት ተሰማርተው የተገኙ ሲሆን የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች በቁጥጥር ስር መዋላቸውን መግለጫው አስታውቋል። በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል። የስፖርት አወራራጅ ድርጅቶቹ ቤቲንግ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን አንድ መቶ ቢሊዮን ብር በላይ መሰውራቸው እንደተደረሰበት ተመላክቷል። የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት የጠቆመው መግለጫው በክሪፕቶከረንሲ እና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን አስታውቋል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማት ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆኑም የደንበኞችን ምስጢር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ ስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ውስጥ ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው የአገልግሎት መስሪያ ቤቱ መግለጫ አመላክቷል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ሕገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለፀጉ ሶፍትዌሮች ጥቅም ላይ መዋላቸው እና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረጉት ስምሪት ተጠርጣሪዎቹ መያዛቸው ተመላክቷል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል የጠቆመው መግለጫው ሀገራዊ የማክሮኢኮኖሚ ማሻሻያውን በመጻረር የኢትዮጵያን ብሔራዊ ደህንነትና ጥቅሞች ስጋት ላይ ለመጣል የሚደረግ እንቅስቃሴ አካል በመሆኑ ዜጎች ማንኛውንም ዓይነት ተመሳሳይ እንቅስቃሴ ሲመለከቱ ለደህንነትና ጸጥታ አካላት የሚሰጡትን ጥቆማ ጠናክረው እንዲቀጥሉ የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ወደ ሌላኛው ዜና አለፈን። ብሪክስ አዲስ የክፍያ ስርዓት አስጀመረ። በአውሮፓውያኑ 2025 ከተከሰቱት ትልልቅ ኢኮኖሚያዊ ታሪኮች መካከል አንዱ መገናኛ ብዙሃንም ብዙም ትኩረት ያልሰጡት የብሪክስ አዲስ የክፍያ ስርዓት ማስጀመር ነው ተብሏል። የብሪክስ ጥምረት በዓለም ዙሪያ ያሉ 185 አገራት በቻይና ገንዘብ ሬምቢንግ የንግድ ልውውጥ እንዲያካሂዱ የሚያስችል አዲስ የክፍያ ስርዓት በተሳካ ሁኔታ አስጀምረዋል። ይህ ስርዓት ከአፍሪካ፣ ከደቡብ አሜሪካና ከእስያ ያሉት ታዳጊ አገራት አዲስ አማራጭና ፖለቲካዊ ከሚመስሉ ጫናዎች እንዲያመልጡም ያስችላል ነው የተባለው። የቻይና ሬምቢንግ አሁን በአሜሪካን ዶላር በመቀጠል ዓለም አቀፍ የንግድ ፋይናንስ ውስጥ ሁለተኛው በስፋት ጥቅም ላይ የዋለ ገንዘብ ሆኗል። ድርሻውም ባለፉት ሶስት ዓመታት ውስጥ ወደ 7.6 በመቶ አድጓል ነው የተባለው። በርካታ ታዳጊ ሀገራት ብድራቸውን ከአሜሪካ ዶላር ወደ ቻይና ሬንሚንቢ በመቀየር ላይ መሆናቸውም ተገልጿል። የብሉምበርግ ትንበያዎች እንደሚጠቁሙት በአውሮፓውያኑ 2050 የቡድን ሰባት ሀገራት የዓለምን ጠቅላላ ምርት የሚቆጣጠሩት 18 በመቶ ብቻ ሲሆን፣ የብሪክስ አባላት ደግሞ 50 በመቶ የሚሆነውን ድርሻ እንደሚይዙ ተገምቷል። ይህ መረጃ የዓለም የኢኮኖሚ ኃይል ወደ ምስራቅና ደቡብ እየተቀየረ መሆኑን የሚያመላክት አንድ ማስረጃ ሆኖም እየተገለጸ ይገኛል። ወደ ሶስተኛው ዘገባችን አለፍን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሁኑ ሰዓት ከዩክሬን ጋር የሰላም ስምምነት መፈረም በሕጋዊ መንገድ የማይቻል መሆኑን አስታወቁ። ፕሬዝዳንት ፑቲን ዛሬ በሰጡት መግለጫ ሞስኮ በመጨረሻ ስምምነት ላይ መድረስ ብትፈልግም አሁን ያለው የዩክሬን አመራር ምርጫ በመሰረዙ ምክንያት ሁሉንም ሕጋዊነት አጥተዋል ብለዋል ፕሬዝዳንት ፑቲን በኪርጊስታን ያደረጉትን የመንግስቱ ጉብኝት ሲያጠናቅቁ ባደረጉት ንግግር ከዩክሬን አመራር ጋር ሰነዶችን መፈረም ምንም ትርጉም የለውም ይህን ርዕስ ብዙ ጊዜ አንስቸኋለሁ ብለዋል እንደ ሩሲያው ፕሬዝዳንት ገለጻ የዩክሬን አመራር ምርጫ ለማካሄድ በመፍራት መሠረታዊና ስትራቴጂካዊ ስህተቶች ሰርተዋል በዚህ ምክንያት የዩክሬኑ መሪ ቮሎዲሚር ዘሌንስኪ ህጋዊ የፕሬዝዳንትነት ደረጃቸውን አጥተዋል ሲሉ ተናግረዋል በዩክሬን ህግ መሰረት ፕሬዝዳንታዊ ምርጫ መካሄድ የነበረበት በግንቦት 2024 ነበር። ሆኖም ፕሬዝዳንት ዘሌንስኪ የማርሻል ህግን ማለትም የጦር ጊዜ አዋጅን በመጥቀስ ምርጫውን ለማካሄድ ፈቃደኛ አልሆኑም። ሞስኮ የዚያን ጊዜ ጀምሮ ዘሌንስኪን ህጋዊ መሪ አይደሉም የሚል አቋም ይዛለች። ፕሬዝዳንት ፑቲን ሩሲያ ራሷ በወታደራዊ ግጭት ውስጥ ብትሆንም፣ መጋቢት 2024 ፕሬዚዳንታዊ ምርጫ ማካሄዷን በማነጻጸር ያድነት አንስተዋል። ማንኛውም የሰላም ስምምነት ቢፈረም የዩክሬን አመራር የማርሻል ሕግን አንስቶ ወዲያው ምርጫ መጥራት እንደሚኖርበት የገለጹት ፑቲን አሁን ባለው ሁኔታ ግን የዩክሬን አመራር ምርጫውን ሳያጭበረብር በምርጫ ድል ያገኛል ብሎ ማሰብ ይከብዳል ሲሉ አስተያየት ሰጥተዋል። ይህ በእንዲህ እንዳለ በዚህ ወር መጀመሪያ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር በዩክሬን ያለውን ግጭት ለማስቆም ያለመ የሰላም እቅድ ማዕቀፍ ማቅረቡን ተዘግቧል። በተለያዩ ሚዲያዎች በወጡ መረጃዎች መሰረት ባለ 28 ነጥብ እቅዱ ዩክሬን ከዚህ ቀደም ይዛቸው የነበሩትን ቀይ መስመሮች እንድትተው የሚያስገድዱ ሀሳቦችን ይዟል። በዘገባዎቹ መሰረት ኪየቭ የኔቶ አባል መሆን ምኞቷን እንድትተወው በክርሚያ ሉሃንስክ፣ እና ዶኔስክ ክልሎች ላይ ያላትን የይገባኛል ጥያቄ እንድታነሳና። የሰራዊቷን መጠንም እስከ ስድስት መቶ ሺህ እንዲገደብ ከሚጠይቁት ነጥቦች መካከል ናቸው። ሞስኮ በበኩሏ እስካሁን ምንም አይነት የፋዩ ሰነድ ባይደርሳትም የሐሳቡን መነሻ በበጎ እንደምትመለከተው ገልጻለች። የሩሲያ ባለሥልጣናት ይህ የአሜሪካ ዕቅድ ለመጨረሻው ስምምነት መሠረት ሆኖ ሊያገለግል ይችላል ሲሉ አስተያየት ሰጥተዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት ሞስኮን እንደሚጎበኙ ይጠበቃል። የተወደዳችሁ የቀለም ቤተሰቦች ለዛሬ መራረጥናቸው ሰበር ዜናዎች እስካሁን ነበሩ። በሌላ ጊዜ መልሰን እስከምንገናኝ በሰላም ቆዩ።